ሰማይን የሚያክል ብራና ዘርግቶ ተራራ በሚያህል ትልቅ እስክሪብቶ እንደ ውቅያኖስ ሙሉ ቀለማት ተሞልተው እንደ ከዋክብት ብዙ ሆሄያት ተሰካክተው ቢትጻፍ ቢትጻፍ ቢጻፍ ለእልፍ ዓመታት እልፍ በሆነ ቃል የምየውለታሽ መሽ ተገልጾ ያልቃል። በሥነ ፍጥረታት ሕግ ዘርን በመተካት ሂደት የእናትን ያህል ዋጋ የሚከፍል ፍጡር የለም። የእሷ መሥዋዕትነት ነብስን እስከ መስጠት ይደርሳል። አሁን ባለው መረጃ መሠረት በየዓመቱ ከሚወልዱ 140 ሚሊዮን እናቶች ውስጥ ከ300 ሺህ በላይ የሚሆኑ እናቶች ወልደው ለማቀፍ አቅፈው ለመሳም ሳይታደሉ ከወሊድ ጋር በተያያዘ ሕይወታቸውን ያጣሉ። በሀገራችንም ከመቶ ሺህ እናቶች ውስጥ 197 ያህሉ ይህ ዕጣ ይደርስባቸዋል። ይህንን የእናቶችና የጨቅላ ሕፃናትን ሞት ለመከላከል ብዙ መንግሥታዊና መንግሥታዊ ያልሆኑ ድርጅቶች ግብ ጥለው ይንቀሳቀሳሉ። ከነዚህም ውስጥ ኢንጄንደር ሄልዝ ኢትዮጵያ የተሰኘው ሀገር በቀል ግብረ ሰናይ ድርጅት አንዱ ነው። እንግዲህ በዋናነት ይሄ ፕሮጀክት የተቀናጀ እናቶችና የጨቅላ ህጻናትን ሞት ለመከላከል ዋና ዋና የሚሰራቸው ስራዎች አንደኛው የአቅም ግንባታ ስራ ነው ለስፔሻሊስት ሐኪሞች ለሚድዋይፈሪዎች፣ ለነርሶች እንዲሁም ሌሎች ጤና ባለሙያዎች ባለፈው አንድ ዓመት ብቻ እንደ ሀገር ከ8500 በላይ ባለሙያዎች እንዲሰለጥኑ እንደ ሲዳማ ደግሞ በሲዳማ ክልል ብቻ በአንድ አመት ውስጥ ከ1400 በላይ የጤና ባለሙያዎች በወሊድ አገልግሎት፣ የቤተሰብ እቅድ አገልግሎት አሰጣጥ ላይ፣ የጨቅላ ህጻናት እንክብካቤ ላይ፣ የክትባት አገልግሎት አሰጣጥ በሚመለከቱ የሕክምና ዘርፎች ላይ ስልጠናዎችን ማግኘት ችለዋል። ሁለተኛውና ዋነኛው የምንሰራው በጤና ተቋማት ላይ አስፈላጊ ግብአቶችንና የህክምና መሳሪያዎችን ከማሟላት አንጻር ነው። በተለይ ይህንን ስናነሳ ባለፈው አንድ አመት ወደ መቶ ሚሊዮን ብር የሚጠጋ ወጪ በማውጣት በስድስት ሪጅኖች ላይ ክልሎች ላይ የተለያዩ አገር ውስጥ የማይገኙ የህክምና መሳሪያዎችን ከሀገር ውጭ በመግዛት ወደ መቶ ሀምሳ ለሚሆኑ ሆስፒታሎችና ጤና ጣቢያዎች ሰጠናል። ጀንዳር ሄልዝ በሆስፒታላችን መስራት ወይም በሲዳማ ክልል መስራት ከጀመረ አንድ አመት ኦልሞስት አንድ አመት እየሞላው ነው ያለው እና ብዙ ለውጦችን እያየንበት ያለንበት ሁኔታ ነው ያለው። በመጀመሪያ ትሬኒንጎችን በመስጠት ባለሙያዎችን በማደራጀት በጣም ብዙ አገልግሎት ወይም ብዙ ጥቅሞችን ያገኘ ነው። በሆስፒታላችን ደረጃ የማህበረሰብ መሰረት፣ የትውልድ ሀረግ የቤተሰብ ማገር የሆነችው እናት። በትውልድ መቀጠል ሂደት መሞት የለባትም የሚል መርህ አንግቦ የሚንቀሳቀሰው ኢንጀንደር ሄልዝ እንደ አገር ከሚንቀሳቀስባቸው ስድስት ክልሎች ውስጥ በሲዳማ ክልል በ23 የጤና ተቋማት ላይ ከክልሉ ጤና ቢሮ ጋር በመቀናጀት ባከናወናቸው ተግባራት ውጤት ማስመዝገብ ችሏል። ባለፈው አንድ አመት ይህም ፕሮጀክት ስንጀምር በአፋጣኝ ወደ ስራ ገብተን በመቶ ሃምሳ ጤና ተቋማት እንደ ሲዳማ ደግሞ በ23 ሆስፒታሎችና ጤና ጣቢያዎች ላይ በሰራነው ስራ ከፍተኛ መሻሻሎች ታይተዋል። ለአብነት ብንወስድ የእናቶች የጤና ክትትል በከፍተኛ ሁኔታ ጨምሯል። ከክትትል ባሻገር በጤና ተቋም የሚወልዱ እናቶች አዲሱን የካሊብሬትድ ድሬፕ መሳሪያዎች በመጠቀም ከ10 ሺህ በላይ እናቶቹን በዚህ በአዲሱ ከወሊድ በኋላ ደም መፍሰስን ለመቆጣጠር በሚቻለው ዘዴ ተጠቃሚ መሆን ችለዋል። ከፍተኛ የወሊድ ቁጥር የሚያስተናግዱ ጤና ጣቢያዎችና ሆስፒታሎችን ነው በመጀመሪያው ዙር ሴሌክት አድርገን እየወሰን ነው። 23 ፋሲልቶች ናቸው በአጠቃላይ በመጀመሪያው አመት የታቀፉት። በእነዚህ ፋሲሊቲዎች ላይ መነሻ ቤዝላይን አሴስመንት ተሰርተዋል። ምን ያህል ናቸው እንደወለዱ የቤተሰብ ቅድ አገልግሎት ተጠቃሚ የሚሆኑት የሚለውን አሴስመንት ተሰርቶ 29 በመቶ ብቻ ነበረ ከአንድ አመት በፊት። አሁን ላይ ደግሞ ሲታይ ደግሞ 62 በመቶ ከፍ ብለዋል። ይሄ ጥሩ ጥሩ ለውጥ ነው። በተለይም በተለይ የሚያተኩረው የዲራ ወሊድ ድህረ ወሊድ የቤተሰብ እቅድ አገልግሎት የሚባል አለ። እንደገና ደግሞ ከወሊድ በኋላ የሚፈስ ደም ለማስቆም የምርመራና እንደዚሁም ደግሞ የህክምና አገልግሎት አለ። የጨቅላ ህጻናትን ደግሞ በተቀናጀ መልኩ ሞታቸውን ለመቀነስ የሚሰሩ ስራዎች አሉ። በእነዚህ ስራዎች ሁሉ ከፍተኛ የሆነ አፈጻም ተመዝግበ ውጤት ተመዝግበዋል ማለት ነው። ከውጤቶቹ አንዱ ለመጥቀስ ያህል ፕሮጀክቱ ከመግባቱ በፊት የነበረው የዲራ ውድድ የቤተሰብ እቅድ አገልግሎት 29 ፐርሰንት የነበረው በአሁኑ ጊዜ ወደ 62 ፐርሰንት ከፍ ብለዋል ማለት ነው ይሄም የ11 ከሺህ በላይ ተጨማሪ እናቶች የቤተሰብ እቅድ አገልግሎት እንዳገኙ ያሳያል ማለት በሪራ ወደ ወቅታቸው ይሄ በፐርሰንት ሲታይ ከፐርሰንት በላይ ጭማሪ ያለው አፈጻጸም መሆኑ ታይቷል ማለት ነው። የወሊድ ሂደት ክርግዝና ጀምሮ ብዙ የጤና ክሎች የሚስተናገዱበት በመሆኑ ምናልባትም እያንዳንዷ የጤና በጥንቃቄ ካልተፈታች የሞት ዋጋ ልታስከትል ትችላለች። ስለሆነም መኖሪያ ቤታቸው ከጤና ተቋማት ሩቅ የሆኑ እናቶች የመውለጃ ጊዜያቸው ሲቀረብ በየጤና ተቋማቱ ወደ የተዘጋጀላቸው ማረፊያ በመግባት የወሊድ ጊዜያቸውን ከአደጋ የጸዳ እንዲሆን ማድረግ ይጠበቅባቸዋል። በቀደባ አልባ ፍቅሯ በወደር የለሽ ሕዝነቷ እሷ ልዩ ፍጡር ናት። እናም ዘር ለመተካት መሞት አይገባትም። ለዚህ ደግሞ በጤና ተቋማት ሲወልዱ እናትም ደህና ልጅም ጤና ይሆናሉና ከቅድመ ወሊድ እስከ ድኅረ ወሊድ ያለውን ሂደት በጤና ተቋም ማድረግ የብልህ እናቶች ድንቅ ምርጫ እንደሆነ ነው የጤና ባለሙያዎች የሚናገሩት። እንግዲህ አሁን ባለው ሁኔታ በክልል ውስጥ ወደ መቶ ስልሳ ሺህ አካባቢ ያረገዙ እናቶች ተብሎ ይገመታል። ከእናቶች ምንድን ነው የሚጠበቀው? ሆኖ ከእናቶች እንግዲህ በአጠቃላይ እንደ አገርም እንደ ክልልም ይሄ አግሎት በነጻ ነው የሚሰጠው። ስለዚህ አንደኛ እርግዝና እርግዝና በራሱ ርስክ ነው። ነፍሰ ጡር ያሉ እናቶች በየትኛው ሰዓት ደግሞ ችግር እንደሚፈጠር አይታወቅም። በየትኛውም ሰዓት ቀን ሊሆን ይችላል፣ ማታ ሊሆን ይችላል፣ ጠዋት ሊሆን ይችላል። አይታወቅም። እየረች ሊሆን ይችላል። ምንድን ነው ከእናቶች የሚጠበቀው ከማህበረሰቡ የሚጠበቀው ከሃይማኖት አባቶች ከሀገር ሽማግሌዎች የሚጠበቀው በሙሉ እናቶች ጤና ተቋም ላይ መጥተው የቅድመ ወሊድ ክትትል ማድረግ መቻል አለባቸው የሚሰጣቸውን ምክር ደግሞ ተግበራዊ ማድረግ መቻል አለባቸው። የሚሰጣቸውን መድኃኒት በአግባቡ መውሰድ መቻል አለባቸው። ቀጠሯቸውን ደግሞ ማሳለፍ የለባቸው። ተቋም ላይ ደግሞ ለመውለድ ደግሞ ዝግጅት ማድረግ መቻል አለባቸው። ምን አይነት ዝግጅት ነው ከተባለ ለምሳሌ የጨቅላ ህጻናት ሞት በምናይበት ሰማና በመቶ የጨቅላ ህጻናት ሞት የሚሞቱት በቅዝቃዜ ታፍኖ በመወለድ እና በኢንፌክሽን ነው። የእናት ጤና ክትትል ካልተደረገ ባለት በስተቀር በእርግዝና ወራት የሚያጋጥማቸው ብዙ እክሎች ሊኖሩ ይችላሉ ማለት ነው። ስለዚህ እናቶች በአጠቃላይ ታች ላይ የጤና ኤክስቴንሽን ባለሙያዎች የሚመክሩት ምክር አለ። ወደ ተቋም ደግሞ ሲመጡ በተለይ ጤና ጣቢያ ሆስፒታል፣ ሲመጡ ባለሙያዎች የሚመክሯቸው ምክሮች ላይ ልዩ ትኩረት በመስጠት ያንን ምክር ተግባራዊ ማድረግ ይጠበቅባቸዋል ማለት ነው። ከወጣቶች ብንጀምር ወጣቶች በልጅ ሆነው ልጅ መውለድ የለባቸው። ስለዚህ በተሻለ መጠን እድሜያቸው ከ19 ዓመት በታች ሆኑ ልጅ መውለድ ስለሌለባቸው ቢያገቡም እንኳን የቤተሰብ እቅድ አገልግሎት መጠቀም ይኖርባቸዋል። ሌሎችም አራርቆ ለመውለድ ወይንም ደግሞ በእቅድ ለመውለድ አራርቆ መውለድ አለባቸው እና የቤተሰብ እቅድ አገልግሎት ተጠቃሚ መሆን አለባችሁ ነው። በእቅዳችሁ መሰረት ደግሞ አርግዛችሁ ልጅ ለመውለድ ስትፈልጉ ከማርገዛችሁ በፊት ከባለሙያ ጋር ምክክር ብታደርጉ፣ ሌሎች ተጓዳኝ አስፈላጊ የሆኑ ምክሮችም ስለሚኖሩ ለመውለድ ስታቅዱ ጀምራችሁ በጤና ባለሙያ ምክር እንድታገኙ ላለው። ካረገዛችሁም በኋላ ክትትል አለው። ከዚህ ቀደም እስከ አራት ጊዜ ስናደርግ የነበረው ክትትል አሁን እስከ ስምንት ጊዜ ከፍ ያለበት ሁኔታ ስላለ እርግዝናውን ገና እንዳወቃችሁ ጀምራችሁ ቶሎ መታችሁ የእርግዝና ክትትል ማድረግ ከሶስት ወር ባነሰ ጊዜ መታችሁ እርግዝና ክትትል ማድረግ ይኖርባችኋል። እስከምትወልዱ ድረስ ይህ ክትትል በባለሙያ እየታገዘ የሚቀጥል ይሆናል። ከዛም ባለፈ ስትወልዱ ደግሞ ቤት አይደለም መወለድ ያለበት። ቤት መውለድ የሚለውን ነገር አሁን እየተውን መተናል። ጤና ተቋማችን በጣም ምቹ ነው። ቤታችሁ ከጤና ተቋም በጣም የራቀ ሰዎች ደግሞ ማረፊያ ስለተዘጋጀ በጤና ተቋም እየመጣችሁ እረፍት አድርጋችሁ በዛን ሰዓት ለመውለድ በምትፈልጉበት ጊዜ የትራንስፖርት ችግር ሊገጥም የመኪና ችግር ሊገጥም ስለሚችል ቀድማችሁ መምጣት በምትችሉ ሰዓት ነታችሁ ጤና ተቋማችን ክፍት ስለሆነ እዛ ማረፍ ትችላላችሁ። በጤና ተቋም መውለድ ትችላላችሁ። ጤና ባለሙያዎችን እናንተን ለማገልገል በጣም ዝግጁ ናቸው። ጤና ተቋሙ በግብአት በተለያዩ ነገሮች ሁሉ ዝግጁ ስለሆነ ጤና ተቋም ብታችሁ በመውለድ የእናቶችን ሞት የህፃናትን ሞት እናስቀር እላለሁ። በጤና ተቋማት ለእናቶች ልዩ እንክብካቤ ይደረግላቸዋል። አካላዊም ሆነ አእምሯዊ ሰላም እንዲሰማቸው የሚያደርግ የጤና አገልግሎት ያገኛሉ። ይህ ደግሞ እናቶች በጤና ተቋማት መውለድ ደስተኛ እንዳደረጋቸው ይናገራሉ። ልክ የአጋል ይህለን ና የማጭሻ ምና ዶክተሩ በአልትራ ሳውንድ እንዳይቶኛል ልጄም ጤናማ መሆኑን አቀማመጡም ጥሩ መሆኑን ተነግሮኛል። በጣም ደስ ብሎኛል። የእነሱ እንክብካቤ የምጡን ህመም እንድቋቋም ረድቶኛል። በጤና ጣቢያ መውለድ እናትንም ልጅንም በህይወት ለማቆየት ይረዳል። ከክትትል ጀምሮ የሀኪሞች እንክብካቤ ደስ ይላል። እንሳነ አበረታታ ነ ገሪኒ ሙላሙስ ወይመ ማሻንታ ነርች ነ እን ሰኡሮ ባራ ካቢራ ዳሞ የሚደረግልን እንክብካቤ ደስ የሚል ነው። እንደ ቤተሰብ ነው የሚቀርቡን። የሚያስፈልገንን ያደርጉልናል። ከእግዚአብሔር ቀጥሎ እኔም ልጄም በጤና እንድንቆይ እረድተውናል። ከእኛ ጋር ታማው ከእኛ ጋር አምጣው ነው የሚያስወልዱን። እናም በተደረገልኝ ነገር በጣም ደስ ብሎኛል። የዋጌሀ ካሎ አስቴን ያቶኒ ዳንቹ ጋር ልሽሻ ቃሩ ኖኪያ ኦሲቾ እንክካቤተማዳ በጣም ጥሩ ነው። እዚህ መጥቼ በመውለዴ ደስ ብሎኛል። ከእርግዝና ጀምሮ ስመላለስ በክብር ነበር የሚቀበሉኝ። አሁንም ስወልድ በሚጥ ወቅት ያለውን ጭንቀት ተጨንቀው አዋልደውኛል። በጣም ደስ ብሎኛል። ሚቱ ቃር ኖኪያ ሚን ፎልቶቲቴን ዳያ ኢሎማ እናቶች ወደ ጤና ተቋም ለመውለድ ሲመጡ ከጤና ባለሙያው የሚደብቁት ምንም ገመና የላቸውም። ሁለመናቸውን ለፈጣሪና ለባለሙያው አሳልፈው ይሰጣሉ። ያኔ ታዲያ ባለሙያው ከልብ በመነጨ እዝነትና ሰብአዊነት ፍጹም በሆነ ሙያዊ ሥነ ምግባር አገልግሎት መስጠት ይጠበቅበታል። አንዲት እናት ቅድም እንዳልከው ራሷን ከማንም በላይ አሳልፋ ነው የምትሰጠን። ለወሊድ ስትመጣና ያንን ሁሉ ሚስጥሯን ገመናዋን የሚሸከም ነው ጤና ባለሙያ፣ ስፔሻሊ ደግሞ በወሊድ ቦታ ላይ የሚሰራ ባለሙያ ራሷን አሳልፋ የመጣችን እናት የሚንከባከብ ነው። ስለዚህ ያችን ራሷን አሳልፋ ከማንም ከምንም በላይ እኛን አምና የመጣችን እናት በርህራሄና በእንክብካቤ ተቀብለን የማገልገል ግዴታ አለብን። ሙያችን የሚያስገድደናል ብዬ ነው ማሰባ ሰዎችንም አንዱ ትኩረት አድርጎ የሚሰራው ርህራሄና እንክብካቤ ያለበት የጤና አገልግሎት እናቶች እንዲያገኙ ከነበረበት በ25 ፐርሰንት የሬስፔክትፉል ማተርኒቲ ኬር ወይም ለው ወይም ደግሞ እንክብካቤ የተሞላበት የጤና አገልግሎት እናቶች እንዲያገልግሉ ይሰራል ማለት ነው። ስለዚህ ይሄ በኪሎት ስልጠና ና አጠቃላይ በእውቀት ስልጠና ላይ አድሬስ የሚደረገው አንዱ እናቶችን በልዩ እንክብካቤና ርህራሄ ማገልገል እንዲችሉ ስለሆነ ሁሉም የጤና ባለሙያዎች የእናቶች የሚገለገሉበትን አካባቢ ምቹ በማድረግ ምቹ አካባቢ በመፍጠር አገልግሎት እንዲሰጡ ምክር ይኖረኛል ማለት ነው። እናት የማህበረሰብ ግንባታ የማዕዘን ድንጋይ ናት። በመሆኑም የእሷን ጤና መጠበቅ የማህበረሰብን ጤና ማረጋገጥ እንደሆነ ይቆጠራል። እናትን እና የጨቅላ ህጻናትን ጤና መጠበቅ ማለት በቀጣይ ትውልድ ላይ ለረዥም ጊዜ የመስራት ያህል ነው። ስለዚህ እናት ጤናዋ ሲጠበቅ ልጆቿን መንከባከብ ትችላለች፣ ቤተሰቧን መንከባከብ ትችላለች። ይሄ ደግሞ በአገር ኢኮኖሚ ላይ፣ በአገር ሀብት ላይ፣ በአገር እድገት ላይ በጣም ወሳኝ የሆነ ምዕራፍ እንደመጫወት ነው የሚቆጠረው ማለት ነው። እናት ማለት ሁሉም ነገር ናት። ህብረተሰብን ስናስብ ማህበረሰብን ስናስብ በዋናነት ልጆችን የምትንከባከብ ከፊት ላሉ ወደፊት ለሚወጡ ሰዎችም ጭምር ከኋላ ሆና ድጋፍ የምታደርግ እሷም ደግሞ ለዚህ ዋና አስተዋጽኦ የምታደርግ ናትና እናት ማለት ሁሉም ነገር ነች። ስለዚህ እናቶች ላይ መስራት በሴቶች ጤና ላይ በእናቶች ህጻናት ላይ መስራት አጠቃላይ እንደ አገር ፋይዳው በጣም ከፍተኛ ስለሆነ እናት ሁሉም ነገር ናት የሚለውን ነገር አስቀምጬ እዛ ላይ መስራት ግን እንደ ሀገርም ውጤት ሊያመጣ የሚችል ስለሆነ ቀጣይም ትኩረት መደረግ አለበት የሚለውን ለማንሳት ምንም እንኳን ዛሬም ድረስ ከወሊድ ጋር በተያያዘ ችግር ለህልፈት የሚዳረጉ እናቶችና ህጻናት ቢኖሩም፣ ዛሬ ዛሬ ግን በየተቋማቱ የሚሰጠው አገልግሎት እየተሻሻለ በመምጣቱ የሚሞቱ እናቶችና ህፃናት ቁጥር እየቀነሰ መጥቷል። እንግዲህ አስር አመት በፊት ኢትዮጵያ ውስጥ ከመቶ ሺህ በህይወት ከሚወለዱ ጨቅላ ህጻናት ውስጥ ከ850 በላይ እናቶች ይሞቱ ነበር። መንግስት እንዲሁም አጋር ድርጅቶች በሰሩት ሰፊ ስራ ባለፉት አመታት በጣም በከፍተኛ ሁኔታ ቀንሶ፣ በቅርቡ የወጣው የተባበሩት መንግስታት ድርጅት ሪፖርት የሚያሳየው ከመቶ ሺህ ከሚወለዱ እናቶች ወደ 193 መቀነስ ችሏል። እንግዲህ ይሄ ቁጥር ይሁን እንጂ አሁንም እናቶች እየሞቱ ነው ያሉት። እንግዲህ የእናት ሞት ስንል በአጠቃላይ ደረጃ ሲታይ እናት ከሞተች የሚወለደውም ልጅ ከዛ በፊት የተወለዱትም እንደ አጠቃላይ የእናት ሞት ተከሰተ ማለት ቤተሰብ ሞተ ማለት ነው። ከበፊቱ ሲነጻጸር በጣም የተሻለ ሁኔታ ነው ያለው እና በፊት ላይ ብዙም ግንዛቤው አልነበራቸውም ጤና ተቋም ላይ መጥቶ የመውለድ ወይም ጤና ተቋም ላይ መጥቶ የመገልገል ሁኔታ አልነበረም። ነገር ግን አሁን ላይ ማህበረሰቡ ላይ ውስጥ ገብቶ አዌርነስን የመፍጠር ሁኔታ ስላለ አሁን ላይ በጣም የተሻለ ግንዛቤ ነው ህብረተሰቡ ያለውና ኢቨን ማንኛውም እናት እቤት የማትወልድበት ሁኔታ ነው ያለው አሁን ላይ እና በጣም በጥሩ ሁኔታ ላይ ነው ያለው። እናቶች በጤና ተቋማት የሚደረግላቸውን ክብካቤ የሚሰጣቸው ፍቅርና ክብር ተቋማቱን የወሊድ ጊዜያቸው ምቹ መዳረሻ እንደሆነ እንዲያምኑ ያደርጋቸዋል። በአለታ ወንዶ አጠቃላይ ሆስፒታል ያገኘናቸው እናቶችም ይህ እምነታቸው ጎልብቶ ሌሎች እናቶችም የአገልግሎቱ ተጠቃሚ እንዲሆኑ ይጋብዛሉ። አገልግሎቱ የሚሰጠው በነጻ ስለሆነ ሳንጨነቅ መጥተን እንድንወልድ አስችሎናል። ችግር ቢፈጠር ባለሙያዎች ስላሉ ይረዱናል። እናም በየቤቱ በወሊድ ምክንያት ማንም መሞት የለበትም። ሁላችሁም በጤና ተቋም ክትትል እያደረጋችሁ በጤና ተቋም ውለዱ ላል እኔ ለሌሎች እናቶች የምመክረው እንደ እኔ በጤና ጣቢያ እንዲወልዱ ነው። የሐኪም እገዛ ያስፈልገናል። እዚህ ያለው ሁሉም ነገር ደስ ይላል እና ማንም እናት በቤቷ ብቻዋን ምጥን መጋፈጥ የለባትም። ኑ ወደ ሐኪም ቤት በክብር ወልዳችሁ ጤናማ ህፃን ትታቀፋላችሁ እያልኩ ሐኪሞችን እጅግ በጣም አመሰግናለሁ። የእናቶች ሞት የቤተሰብ የማኅበረሰብ ብሎም የሀገር ችግር መንስኤ ነውና ለመከላከል ከፍተኛ ርብርብ ሊደረግበት ይገባል የሚለው ኢንጀንደር ሄልዝ ኢትዮጵያ በመላ ሀገሪቱ የሰለጠነ የእናቶችና የሕፃናት ጤና አገልግሎት እስኪመሠረት ጥረቱን አጠናክሮን እንደሚቀጥል አመራሮቹ ይናገራሉ። ኢንጀንደር ሄልስ ትልቁ ሚሽኑ ወይም ተልእኮ በጤና ተቋማትም ሆነ ከጤና ተቋማት ውጭ የሚሰጡ የእናቶችና ህጻናት አገልግሎት በሁሉም ቦታ በእኩል ደረጃ ተደራሽ ሆኖ ማየት ነው። ስለዚህ ይህንን እንግዲህ የመንግስታችንም በ2030 ደርስበታለው ብሎ ያቀደው እቅድ ጋር ተመጋጋቢ የሆነ ተልእኮ ያለው ድርጅት ነው። ያንን ተልእኮ ነው በዚህም ፕሮጀክት እያስፈጸምን ያለ ነው። በሚቀጥሉት ከሚቀጥለው ጃንዋሪ በኋላ ተጨማሪ 22 ጤና ተቋማት ይጨመራሉ፣ ወደ 45 ይደርሳሉ። ከዛ በተጨማሪ ሶስተኛ እና አራተኛ አመት ደግሞ ተጨማሪ 45 45 በመያዝ ወደ 135 ፋሲሊቲዎች እንዲደርሱ ይሰራል ማለት ነው። የእናቶች የጨቅላ ህጻናት ሞትን ለመቀነስ አጠቃላይ የተቀናጀ የእናቶች የጨቅላ ህጻናት ጤና አገልግሎትን አጣምሮ አቀናጅቶ በመስጠት የእናቶችና የጨቅላ ህፃናትን ሞት ቀንሶ ማየት ነው ማለት ነው። ውለታ ብዙ የሆነችው እናት በወሊድ ምክንያት ሕይወቷ እንድታጣ መፍቀድ የለብንም፣ ሁላችንም ያገባናል። ምናልባትም ይህ ለውለታዋ ምላሽ መሆን ባይችልም፣ ነገር ግን ይገባታልና ጤንነቷ ተጠብቆ ወልዳ አቅፋ ትስም ዘንድ ስጋት የሌለበት የወሊድ ሂደት እንዲፈጠር መረባረብ ይጠበቅብናል። አንዲትም እናት በወሊድ ምክንያት መሞት የለባትም።